በመድረኩ የፓርቲው አመራሮች በመሳተፍ ላይ ሲሆኑ በዘርፉ ያለው አፈጻጸም ቀርቦ ውይይት እየተደረገበት ይገኛል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በዚህ ወቅት እንዳሉት ፓርቲው ተግባራዊ ያደረገው ውጤታማ አመራር ህዝቡን ተጠቃሚ ያደረጉ ስኬታማ ስራዎች እንዲከናወኑ አስችሏል። ትልልቅ አገራዊ ፋይዳ ያላቸው ፕሮጀክቶች መመረቃቸውን ጠቅሰው ፓርቲው በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ እንደሚገኝም ገልጸዋል። ፓርቲያችን በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ ይገኛል። እንደ መሪ ፓርቲ የኢትዮጵያን ስብራቶች የሚጠግኑና ከፍተዋን የሚያረጋግጡ ውጤታማ ስራዎችን እየሰራ ይገኛል። በየቀኑ ፕሮጀክቶችን መመረቅ የተለመደ ተግባር ሆነዋል። በፓርቲ ስራም የፓርቲያችንን ተቋማዊ አቅም ወደ ላቀ ደረጃ የሚያደርሱ ውጤታማ ስራዎችን እየሰራን እንገኛለን። ከፍተኛ ውጤትም ተመዝግቧል። ገቢር ነበብ አካሄድን በመከተል በየአካባቢው ያሉ ጸጋዎችንና እድሎችን መሰረት ያደረጉ ተግባራት ተከናውነዋል ያሉት ምክትል ፕሬዝደንቱ፣ ፈተናን ወደ እድል የመቀየር ባህል እየዳበረ መምጣቱንም ተናግረዋል። መደመርን ማዕከል በማድረግም የፓርቲው የህዝቡና የግሉን ዘርፍ በማቀናጀት ያሉ አገራዊ አቅሞችን ጥቅም ላይ እንዲውሉ መደረጉ ለስኬቱ መገኘት ከምክንያቶቹ መካከል መሆኑን ገልጸዋል። በሁሉም ዘርፎችና መስኮች ላስመዘገብናቸው ስኬቶች ያበቁን የመጀመሪያው ለኢትዮጵያ እና ለፓርቲያችን በሚመጥን መልክ ከፍ አድርጎ ማቀጭ። ይሄ ደግሞ የአሻራ ፖለቲካ አቅጣጫችንን መሰረት ያደረገ ነው። ሁለተኛው በመደመር እሳቤያችን ሁሉንም አቅሞች ደምረን ለመጠቀም ጥረት ስለምናደርግ ነው። የፓርቲ አቅም፣ የመንግስት አቅም፣ የግል ሴክተሩን አቅም፣ የህዝቡን አቅም ደምረን ለመጠቀም ጥረት ስለምናደርግ ነው ለውጤት የበቃ ነው። ሶስተኛው ምስጥር በፕራግማቲክ እይታ በየአካባቢው ያለውን ተግባራዊ እውነታ መሰረት አድርገን ስለምንሰራ ነው። አራተኛው በፍጥነትና ፈጠራ መርህ፣ በአንድ ቀን የብዙ ቀናት ስራ፣ በአንድ ወር የብዙ ወራት ስራ፣ በአንድ ዓመት የብዙ ዓመታት ስራን ስለምንሰራ ነው። አምስተኛው ለውጤት ያበቃን ምስጥር ፈተናን ወደ ድል የመቀየር መርህን ስለምንከተል ነው። የተገኙ ስኬቶችን ለማስቀጠል በትኩረት እንደሚሰራም አመላክተዋል። የግምገማ መድረኩም በጋራ የታቀዱ ጉዳዮች አፈጻጸም መገምገምና ቀጣይ ስራዎች ርብርብ የሚጠይቁ ጉዳዮችን ለይቶ አቅጣጫ ለማስቀመጥ ያለመ መሆኑን አብራርተዋል። በዚህም በክልሎች መካከል የልምድ ልውውጥ እንዲኖር በማድረግ የአፈጻጸም ወጥነትን ለማረጋገጥ ፋይዳው ከፍ ያለ መሆኑን ተናግረዋል። በዛሬው መድረክም በተለይ ከፓርቲ ስራዎች አኳያ እነዚህን አቅጣጫዎች በመከተል የሰራናቸው ስራዎች ምን ይመስላሉ? ምን ውጤት ተገኘ? በሂደት የገጠሙ ተግዳሮቶች ምን ይመስላሉ? እንዴት እንሻገራቸው የሚለው ላይ ምን ወይ ይሆናል። በመሆኑም የዛሬው መድረክ በጋራ ያቀድነውን እንዴት ፈጸምን የሚለውን በጋራ መገምገምና ያለንበትን ሁኔታ ምን ይመስላል የሚለውን የጋራ መግባባት መፍጠር ነው። ይሄ መድረክ እርስ በርስ እንድንማማር ክልል ከክልል እንዲማር ዘርፍ ከዘርፍ እንዲማር ለማድረግ የሚያስችለን ነው ብለን ነው የምናምነው። በቀጣይ ርብርብ ልናደርግባቸው የሚገቡ ጉዳዮችን ለይተን በእነሱ ላይ ጋራ መግባባት ፈጥረን ወደ ስራ ለመግባት ያስችለናል ብለን ነው የምናስበው።